ሆነ የምንኖረው የበለጠ ምንጨነቀው ምናስበው በግላችን ለምን ሰራው ቤት ነው ወይስ ለተከራየንበት ቤት የቱ ነው? እ እንነጋገር እንጂ ለነገሩ ሁላችሁም ቤት አላችሁ መሰለኝ። ማሻአላ የኪራይ ቤት ምን እንደሆነ አታውቁትም። በሀቂቃ የምናስበው ምንጨነቀው የግል ይዞታ ከያዘም የኪራይ ቤቱ ነገ ለቀኑ ነው። ምን እንወጣው። ባለቤቱ ሊያስወጣን ይችላል። ሌላ ሰው ነው የሚገባው። እስካለሁበት ጊዜ ድረስ ብቻ ልንከባከበው ነው እንጂ ምን አገባት ነው። ቢፈርሳ ይመለከተን፣ ባለቤቱ ይጨነቀበት ነው። ያኛውስ የኛ ገንዘብ ነው። እንደዛ ከሆነ ዱንያም አሁንም ኪራይ ላይ ነው ያለ፣ ነው በሐቂቅ። አላህ ስለ ሰዎች ሲናገር ምን ይላል? በዚህ ቦታ ፈበሽር ዒባድ፣ ባሮቼን አበስራቸው፣ መልካም የምስራችን ንገራቸው አለዚነ የስተሚዑን አልቀውን እነዚያ ንግግሮችን የሚሰሙ የሚያዳምጡ የሆኑት ናቸው። ከሰሙ በኋላ ግን ፈየተቢዑነ አሕሰና ከስሜታቸው ጋር የገጠመው ወይም ደግሞ በሸይካቸው በኩል የመጣው ሳይሆን ያለው እጅግ የተሻለውን መልካሙን የሚከተሉ የሆኑት ለዱኒያቸውም ለአኼራቸውም ሊጠቅማቸው የሚችለው እውነታውን መልካሙን ብቻ መርጠው ከስሜታቸው ጋር ሄደም አልሄደ ያን የሚከተሉ ለሆኑ ባሮቼ ብስራቱን ንገራቸው። ብስራቱን ምንድን ነው? ኡላኢከ አለዚነ ሀዳሁሙላህ ወደ ቅን ጎዳና የመራቸው ተውፊቅን የለገሳቸው ማለት እነሱ መሆናቸው። ወኡላኢከ ሁም ኡሉል አልባብ እነሱ ማለት የአእምሮ የልቦና ባለቤት በልብ ኖሯቸው ሱጁድ ላይ ሚያረጉት ሁለቱ ዱዓ ምን ነበር? ያ ሙቀሊበል ቁሉብ

ዲቪ ደርሶሃል ከተባለ አሜሪካ ለመሄድ ጭንቁ ሌላ ነው። ከዚህ በኋላ ምን ማድረግ እንዳለብን፣ እንግሊዝኛውም አታዕርፈውም ከሆነ ኡስታዞቹ ጋር ትሄዳለ፣ ተርጉሙልኝ ነው ግዴ። ለመዛግሬ እስኪገባ ድረስ ነው። ለዛሬው አለማወቂያ አይጎዳኝም ብቻ ሀገሩ ያስገባኝ ነው። ልክ ጀነት እዛ ይመስል። እሺ አኼራስ? ዲቪው ወጥቶልናል? በኢስላም ነው ጀነት መግቢያ፣ መንገዱ ሌላ ምንም የለም። መስፈርቱን ማሟላት የእኛ ድርሻ ነው። አሁንም የምንሄደው ወደ አኼራ ነው፣ ወደ ሞት ነው፣ እየተጠጋን ያለ ነው። ስለዚህ ለአኼራችን ምን ሰርተናል? በተለይ አሁን ያለንበት ክፍለ ዘመን ወደ መጨረሻው ክፍለ ዘመን እየተጠጋ ነው። ነቢያችን አለይሂ ሰላቱ ወሰላም በሐዲስ የተናገሯቸው ምልክቶች እየተፈጸሙ ነው። ድንገተኛ ሞት በየአካባቢው መሰማቱ፣ ዑለማዎች ሊቃውንቶችን አላህ ወደ ራሱ መውሰዱ፣ የመሳሰሉ ነገሮች በተግባር እየታዩ ነው። እኛም ነገ መዋሽነን የምንል ከሆነ ምን ይዘን እንሂድ? ኢንሻአላህ ይህን በተመለከተ አጠር ያለ ርዕስ አለኝ፣ ኢስላሁል ቁሉብ፣ ልብን ማስተካከል ልብን ማበጀት። ምክንያቱ ምንድነው? አላህ በቃሉ ስለተናገረ ነው። አባታችን ኢብራሂም ዓለይሂ ሰላም የተናገረውን ጌታችን በሱረቱ ሹዓራ ቁጥር 88 እና 89 ላይ ሲነግረን፣ ያ ቀን ማለት የውመ ላ የንፈዑ ማሉን ወላ በኑ፣ ዛሬ በዱንያ ያካበት ነው ሀብታችን ወይ የወለድናቸው ልጆቻችን የቅያም ቀን አይጠቅሙም ነው። የቅያም ቀን ከዛ ጭንቅ በሀብት መገላገል አይቻልም። የቂያም ቀን ከዛ ጭንቅ በወለናቸው ልጆች ፊዳ ሰበብ ነፃ መውጣት አንችልም። እንደውም በሌላ ሀዲስ ተነግሮናል። አባት ልጁን ያገኘውና በአባትነት ሀቅ ልጁን ይጠይቀዋል። እንደው ለዛሬ ከጭንቁ ቀን ነፃ ወጣ ዘንድ እኔ ዱኒያ ላይ ለአንተ ብዙ መልካም ነገር ውዬልሃለሁ፣ በዛ አባትነት ሀቅ ይሁንብኝ አንድ ሐሰና ስጠኝ ይለዋል። መቼም ልጅ ተጠይቆ እምቢ አይልም አይደለ? ግን ክስተቱን የሚያውቁት ረሱል ስ ላ ስለም ምናሉ? ልጅ በአፀፋው የሚመልሰው አባቴ ሆይ በልጅነት ሐቅ ዛሬም ጠይቀሃለሁ፣ ዱንያ ላይ ተንከባክበህ እንዳሳደከኝ፣ እንዳዘንክልኝ ዛሬም አንድ ሐሰና ስጠኝና እኔ ልለፍልዳለሁ። አላህ ምድራዊ ወዳጆች ይችላል። በዲን አልኢስላም በኢማን መንገድ ሳይሆን በጥቅም በዝምድና በመሳሰሉት ነገር የተገነባቡ ምድራዊ ወንድማሞች፣ ምድራዊ ወዳጆች የዛን ቀን ከፊላቸው ለከፊሉ ጠላት ነው የሚሆኑት ነው። ዛሬ አብረህ ትጠራራለህ፣ ትገባበዛለህ አብረህም ብዙ ነገር ትረዳዳለህ የቅያም ቀን ግን ከፊሉ ለከፊሉ ጠላት ነው ኢለል ሙተቁን በተቅዋ መንገድ የተገናኙ ሙስሊም ወንድማሞች ብቻ ሲቀሩ በላ ኢላሀ ኢላላህ መስመር ማለት ነው ያ ከሆነ ምን አዘጋጅተናል ለአኼራ ልባችንን ምን ያህል አስተካክለናል ነው ለምንድን ነው ስለ ነፍስያ መናገር ያስፈለገው ቢባል አላህ በዛ ቀን ላይ ልጆችም እንደዚሁም ገንዘብም አይጠቅምም ካለ በኋላ ኢላ መን አተ አላህ ቢቀልቢን ሰሊም ነው ሰላማዊ የሆነ ልብ ይዞ አላህ ዘንድ የመጣ ሰው ብቻ ሲቀርብ። ስለዚህ ቀልባችን ሰላማዊ እንዲሆን የሙእሚን ልብ እንዲይዝ ምን ማድረግ አለብን? ይሄ ነው ጭንቀታችን። ለቀልብ ትኩረት መስጠት የሚገባን በብዙ ምክንያት ነው። አንደኛ አላህ ከሁሉ በፊት የሚመለከተው ልባችንን መሆኑን የሥራችንን ብዛት አይደለም፣ ወይም የሥራውን ዓይነት አይደለም። አላህ መጀመሪያ የሚያየው ቀልብን ነው ረሱል ዓለይሂ ሰላቱ ወሰላም

ምንድነው ልብ መሆኑ ነው። ስለ ልብ ትኩረት መስጠት ያለብን ከዚህ አንጻር ነው። ሁለተኛ ደግሞ ሌላው ምክንያት ሰላሁል ጀዋሪሂ ቢሰላሂል ቀልብ፣ ውጫዊ ማንነታችን ወይም አካላችን የሚስተካከለው በቀልብ መስተካከል ሰበብ መሆኑ ነው። ቀልብ ካልተስተካከለ፣ ቀልብ ከተበላሸ፣ በፍጹም ውጫዊ ማንነታችን ሊስተካከል አይችልም። ሰዎች ዋናው ውስጥ ነው ይላሉ። ዋናው ውስጥ ነው፣ ትክክል ነው። ግን ውስጥ ከተስተካከለ የዛ ምልክቱ ውጫዊ ማንነታችን ይስተካከላል ነው። ውጪው ከተበላሸ ግን ውስጡ ላይ ችግር እንዳለ በራሱ ጥቆማ ነው። ነቢያችን አለይሂ ሰላቱ ወሰላም ሲናገሩ በአንድ ሐዲሳቸው፣ አላ ወኢነ ፊል ጀሰዲ ሙድጋ ብለዋል። አዋጅ በሰውነታችሁ ውስጥ የሚላመጥ የሆነ ቁራጭ ስጋ አለ። ኢዛ ሰላሐት ሰላሐ አልጀሰዱ ኩሉ እሷ ከተስተካከለች ከበጀች፣ ሙሉ ሰውነታችን ይስተካከላል። ወኢዛ ፈሰደት ፈሰደል ጀሰዱ ኩሉ፣ እሷ ከተበላሸች ሙሉ ሰውነታችን ይበላሻል። አላ ወህየ አልቀልብ፣ አዋጅ ንቁ፣ እሷም ልብ ነች አሉ። ልብ በኢማን በተቅዋ በተወኩል በመሐባ ከተስተካከለ፣ ሌላው ሰውነት ደግሞ ኢባዳን በአግባቡ በማከናወን ሳይከብደው ሳይቸግረው ይስተካከላል ነው። ልብ ላይ ግን እነዛ ነገሮች ከደከሙ ውጫዊ ማንነታችንም ዒባዳን በአግባቡ ለመፈጸም ያቅተዋልና፣ ቅድሚያ የልብ ጉዳይ ይታሰብበት ነው መሆን ያለበት። ለልብ ነው ቅድሚያ የምንሰጠው። እንደዚሁም ሌላው ልብን መሰረት የምናደርገው ለምንድን ነው? አልአዕማሉ ተተፋደሉ ቢተፋዱል ማ ፊ ልቁሉብ፣ ስራዎች አላህ ዘንድ የሚበላለጡት በምንድን ነው ከተባለ ልብ ላይ ባለው የንያ ደረጃ መሆኑ። አንድ መልካም ሰሪ ከሌላ መልካም ሰሪ አላህ ዘንድ ተሽሎ የሚገኘው ከሥራው መብዛት ወይ ከአይነቱ አይደለም። እሱ በራሱ የተወሰነ ድርሻ ሊኖረው ይችላል። ዋናው የሚበላለጠው ግን ልብ ላይ ባለው የኒያ የኢማን ደረጃ ነው። ከኢማሙ ኋላ ማእሙምን ብለው ወደ መቶ የሚጠጉ ሰጋጆች እኩል ደርሰው ሊሰግዱ ይችላሉ። በተለይ በመጀመሪያው ሶፍ ላይ ከኋላ ኢማሙ ኋላ ሆነው እኩል ሐርመው ሰላቱን አብረው ሊያጠናቅቁ ይችላሉ። ግን በሁለቱ ወንድሞች ሰላት መሃል ያለው ልዩነት ሰማይ ከምድር ከሚራራቀው በላይ ሰላታቸው የሚራራቃሉ። ምንድን ነው ምክንያቱ ሲባል፣ አንደኛው ፊቱ ብቻ ሳይሆን ወደ ቂብላ የዞረው ልቡም ጭምር ነው ወደ ቂብላ የዞረው። እሚቀራቸውን ሲቆምም ሲያጎነብስም ስጁድም ሲወርድ ተሸሁድም ሲቀመጥ ያስተነተናል፣ ያውቃል። አላህን መለመን ያለበት ቦታ ላይ ቆሞ ይለምናል። በልቡም ጭምር ነው ለጌታው የሚሰግደው። ሌላኛው ግን ፊቱ ወደ ቂብላ ዞራ፣ ልቡ ግን ከመስጊዱ ክልል ራሱ ውጪ ነው። ሌላ መንደር ላይ ያለው በሌላ ሃጃ ነው። ኢማሙ አላሁ አክበር ሲል ብቻ ነው የሚመለሰው። ስንተኛ ረካ እንደሆነ ራሱ አያውቅም እየተሰገደ ያለው በኢማሙ ማሰላመት ካልሆነ በቀር። ስለዚህ የሁሉም ሰላት እኩል ነው ማለት አይደለም። ምንድነው እንዲለያዩ ያደረገው ልባቸው ላይ ያለው ለሰላቱ የሚሰጡት ክብር፣ ለሰላቱ የሚሰጡት ጥንቃቄ፣ የኢማኑ የተቅዋው የተወኩል ደረጃ ነው። ያ ከሆነ ቅድሚያ ልብን ማስተካከል ይገባል። አራተኛው ሌላው ምክንያታችን ለምንድን ነው ለልብ ቅድሚያ ምን ሰጠው?

ከዚህ በኋላ እኔ ለማንም ሰው ቢሆን ጥሩነትም ሆነ መጥፎነት ምስክር አልሰጥም፣ ማለ። ለሰዎች ሐታ አንዙረ ማ ዩፍተሙ ለሁ ፋቲማው ምን እንደሆነ እስክመለከት ድረስ ስለ ሰዎች ጥሩነት፣ መጥፎነት በፍጹም አልመሰክርም። ዛሬ ጥሩ ናቸው ያልኳቸው ነገ መጥፎ ሊሆኑ ይችላሉ። ዛሬ በመጥፎነት የመሰከርኩባቸው ነገ ጥሩ ሊሆኑ ይችላሉ። እኔ በፍጹም ከዚህ በኋላ ፋቲማን እስካይ ድረስ

ወንጀል የሌለበት ነቢይ ይሄን ዱዓ ካደረገ ወንጀል የተሸከምነው እኛስ? የቀልብ ጉዳይ ሊታሰብበት ይገባል። እነዚህ አራቱ ዋና ምክንያት ይሆናሉ ብለን ከተማመንን ለቀልብ ጉዳይ ትኩረት እንድንሰጥ ወደ መፍትሄው እንግባና ቀልባችን እንዲስተካከል ምን ምን ነገራትን እንጠቀም ነው። ሼክ አብድልመጂድ ንዘንዳኒ ሐፊዘሁ ላሁ ወረአ አልኢማን በሚለው ኪታባቸው ላይ መፍትሄ ነው ብለው ያመጡት ነጥቦች አሉ። ለነፍስዬም ለእናንተም ያናስታውሳለሁ። አንደኛ ይላሉ ቀልባችን ሰላምተኛ መሆን አለመሆኑን ለማወቅ ከፈለግን ወይ ቀልባችን ሰላማዊ እንዲሆን አልእቅባሉ አለል ሐቅ ሐቅ ከየትም ይምጣ ከየት ለሐቅነቱ እጅ መስጠትና መቀበል። ዛሬ አመለካከትም የምንቀበለው በሐቅነቱ ሳይሆን በቡድን ሚዛን ሆኗል። ከኛ ጀማዓ ከኛ ግሩፕ ብቻ ካልመጣ በስተቀር ከሌላው አካል የመጣን ነገር እንደ ሐቅ ለመቀበል ይከብደናል። እንደውም ፈትዋ ወይ ሌላው ነገር ሳይሆን ቁርአንና ሐዲሱንም መስማት የምንፈልገው ከኛው ቡድን ጀማዓዎች ሆናል። በቡድን ታጥረናል። ሐቅን ለሐቅነቱ ቦታ ሰጥተነው ነው ከቁርአን ከሐዲስ የተነገረ እውነት ስለሆነ ብቻ ከስሜታችን ጋር ገጠመም አልገጠመም ለሐቅ እጅን ስጥ የሚለው የጥቂቶች አላህ ማዕሱም ያደረጋቸው ባህሪ ብቻ ሆኖ አብዛኛው ሰው ስሜቱን ነው የሚከተለው። ከስሜቱ ጋር የሚሄድ ፈትዋ የሚሰጠውን ዓሊም ነው የግል ዓሊሙ አድርጎ የሚይዘው። ሁሉም በራሱ ተደራጅቶ አካሄዱን እንዳይቃወመው አብሽር እንዲለው ብቻ የሚያግራራውን ይከተላል። ማጥበቅ የፈለገውም የሚያጠብቀውን አካል ብቻ ነው የሚመርጠው ማለት ነው። ሐቅ ነው ወይስ አይደለም? በቁርአንና በሐዲስ በዑለሞች መነጽር ታይቷል ወይስ አልታየም? የመጣውን ሐቅ በሐቅነቱ ለማስተናገድ ፈተና ሆኖብናል። ይሄ የቀልብ መታመምን ያስከትላል ይላሉ ሸይኹ። እንደ ማስረጃም የሚያቀርቡት ሱረቱ ዙመር ቁጥር 17 እስከ 18 ያለውን ነው አላህ ስለ ሰዎች ሲናገር ምን ይላል? በዚህ ቦታ ፈበሽረ ዒባድ ባሮቼን አበስራቸው መልካም የመስራችን ንገራቸው። አለዚነ የስተሚዑን አልቀውል እነዚያ ንግግሮችን የሚሰሙ የሚያዳምጡ የሆኑት ናቸው። ከሰሙ በኋላ ግን ፈየተቢዑነ አሕሰና ከስሜታቸው ጋር የገጠመው ወይም ደግሞ በሸይኻቸው በኩል የመጣው ሳይሆን ያለው እጅግ የተሻለውን መልካሙን የሚከተሉ ለሆኑታል። ለዱንያቸውም ለአኼራቸውም ሊጠቅማቸው የሚችለው እውነታውን መልካሙን ብቻ መርጠው ከስሜታቸው ጋር ሄደም አልሄደ ያን የሚከተሉ ለሆኑ ባሮቼ ብሥራቱን ንገራቸው። ብሥራቱን ምንድን ነው? ኡላኢከ ለዚነ ሀዳሁሙላህ ወደ ቅን ጎዳና የመራቸው ተውፊቅን የለገሳቸው ማለት እነሱ መሆናቸው ወኡላኢከ ሁም ኡሉል አልባብ እነሱ ማለት የአእምሮ የልቦና ባለቤት በገረልኝ። እኛም ከነዛ ጀማዓ መሆን ከፈለገም ሐቅ ከየትኛውም ጀማዓ በሚነገረን ሰዓት ሐቅን በሐቅነቱ ለመቀበል ማዘጋጀት አለበት። ይሄንን የሚነግረን ጀማዓ ከየትኛው ጀማዓ ነው? ከነዛ ጀማዓ ነው ወይስ ከነዚህ ነው የሚለው አይደለም። የሚነገረው ነገር ከአላህ ቃልና ከመልእክተኛው ሱና የገጠመ ነው? ከረሱ ሰለላሁ ሰለም ፈለግ አብሮ ሚሄድ ነው ወይስ የሚቃረን ያንን መመዘን የምንችል ከሆነ ሐቅን በሐቅነቱ መቀበል ነው። የማንችል ከሆነስ በዓሊምነታቸው ታማኝ የሆኑ አላህን ይፈራሉ ተብለው በተቅዋነታቸው የተመሰከረላቸውን ዑለሞችን መስመር መከተል ነው የሚያዋጣ። ጉሩበኝነት በዱንያ ብቻ ሳይሆን በአኼራም ያዋርደናልና ማለት ስለዚህ ሐቅን በሐቅነቱ የሚቀበል ልብ ካለን ልባችን ተስተካክሏል ማለት ነው። ነገር ግን የካፊሮች

ችላ ብለው የዞሩ ቢሆን እንጂ። ለምንድን ነው ችላ ያሉት? ስላላሳመናቸው፣ ሀቅ ስላልሆነ አይደለም ሀቅ ነው፣ ግን ከስሜታቸው አይገጥሙም፣ ፍላጎታቸውን አያሳካም። አይሁዶች አብዛኛዎቹ ነቢያቶች ያስተባበሉት፣ ከፊሎቹን የገደሉት ለምንድን ነው? ነቢያቶቹ ይዘውት የመጡት ትምህርት የተድበሰበሰ ግልጽ የሆነ ስላልነበረ አይደለም። አፈኩለማ ጃአኩም ረሱሉን ቢማ ላ ተህዋ አንፍስኩም፣ ያ ነው መነሻ ምክንያቱ። ስሜትና ዝንባሌያችሁን በሚመጥን መልኩ መልክተኞች ካልመጣላችሁ፣ ኢስተክበርቱም የእነሱን ሐቅ ለመቀበል ትኮራላችሁ። ፈፈሪቀን ከዘብቱም ከኩራትም አልፋችሁ ከፊሎቹን ታስተባብላላችሁ። ነገሩ ካመቻችሁ ደግሞ ወፈሪቀን ተቅቱሉን የቻላችሁትን ከፊሉን ደግሞ ትገላላችሁ ወይ ካገር ታባረራላችኋል። ከስሜት ጋር እኛም ዛሬ አዲስ ነቢይ አይላክልንም ግን የነቢያትን ቦታ ተክተው ዑለማዎች ወረሰቱ ለአንቢያ ስለ አላህ ቃል ስለ ረሱል ሰለላሁ ዐለይሂ ወሰለም ሐዲስ የሚመክሩን እውነት የሚነግሩን ከሆነ እውነትን በእውነትነቱ መቀበል አለብን። ከማን መጣ ሳይሆን የመጣው ምንድነው? ግልጽ ነው። አላህ ይወፍቀን፣ የወሬ ሰው ሳይሆን የተግባር ሰው ያደርገን። ሐቅን መቀበል ጥቅሙ ለራሳችን ነው። በዱንያም ረፍት ነው፣ በአኼራም ከጥያቄ ነጃ መውጣት ነው። በሽተኛ ልብ ያለው ሰው ግን ሐቅን መቀበል ይከብደዋል ነው ሁለተኛው ምክንያት ያሉት ደግሞ መፍትሄ አድርገው ያቀረቡት حب الحق وانشراح الصدر للاسلام እውነትን ማፍቀር መውደድ፣ ልባችንን ወይም ደረታችንን ኢስላምን ለመማር ዝግጁ ማድረግና ማስፋት አለብን። ሰው ዛሬ ለማወቅ ጉጉት ያለው በአብዛኛው አላህ የጠበቀው ሲቀር ስለ ዲኑ አይደለም። ስለ ፖለቲካ ማወቅ ይፈልጋል። ስለ ወቅታዊ ጉዳይ የሰሜኑ ጦርነት ከምን ደረሰ? ሁሉም የሚያስጨንቀን እሱ ነው። ስንመሽ ቤታችን እንገባለን፣ ዜና እንከታተላለን። ትላንት እንትን ከተማ ነበሩ፣ ዛሬ የት ከተማ ደረሱ፣ ስንት ኪሎ ሜትር ቀራቸው አዲስ አበባ ሊገቡ። ሁልጊዜም በወቅታዊ ዙሪያ ሙሰቀፍ ሆኖናል። ዛሬ የሞተውም ምን ያህል እንደሆነ ከመከላከያው ከሚሊሻው፣ ወይም ከዛ ከትግራይ በኩል ያለው ወይ በሌላ አጠራር ጁንታ ከሚባለው ስለ እያንዳንዱ ነገር ሓታ ሻይ ቤት እንኳ ቁጭ ብለን የምንነጋገረው በፖለቲካ ዙሪያ ሆናል። ለምን ወቅታዊ ነው ይባላል። የዲኑስ ቀስ ብሎ ይደርሳሉ ወይስ ወቅታዊ አይደለም ጊዜ አልፎበት